ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጭ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ወደ እናንተ የምናደርስ ነው የሚሆነው። ስለምትከታተሉን እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር እንድታደርጉ በአክብሮት እንጋብዛለን። ፏል ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ነው የሚሆነው። እናንተም ቪዲዮችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ ቆዩ። ዛሬ ትልልቆቹን የአውሮፓ ክለቦች በተለይ አርሰናል፣ ማንቸስተር ዩናይትድ፣ ቸልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎና ሌሎችንም የአውሮፓ ታላላቅ ክለቦችን የተመለከቱ በርከት ያሉ የዝውውር ጉዳዮች እየተነሱ ይገኛሉ። እነሱን መረጃዎች ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ፎአድባሩ ፕሮግራሙን እመራለሁ። መልካም ቆይታ ከኛ ጋር እንዲሆንላችሁ ነው በአክብሮት የምመኘው። ዛሬ የሚደረጉ ጨዋታዎች አሉ። በዓለም ዋንጫ ማጣሪያ ጨዋታ በአውሮፓ ዛሬ ጨዋታዎች ይደረጋሉ። ቦሲኒያና ሳን ማሪኖ፣ ከዛ በተጨማሪ አንዶራና እንግሊዝ፣ ማልታና ሉቴኒያ፣ አውስትሪያና ሮሜኒያ፣ ፊንላንድ ከኔዘርላንድ እና አልቤኒያ ከሰርቢያ እነዚህ ዛሬ የሚደረጉ ጨዋታዎች እንደሆኑ እየተገለጸ ይገኛል። እነዚህ እንግዲህ በአውሮፓ የዓለም ዋንጫ ማጣሪያ ጨዋታዎች ናቸው እነዚህ የሚደረጉት ከዛ በተጨማሪ ግን ነገ አንድ ተጠባቂ መርሃ ግብር ይደረጋል። በአውሮፓ የኔሽንስ ሊግ የፍጻሜ ጨዋታ ይደረጋል በስፔንና በፖርቱጋል መካከል ነው ይህ ጨዋታ የሚሆነው። ስፔን እንግዲህ ባለፈው ዙር እንግዲህ ከባድ ትንቅንቅን አድርጋ ከፈረንሳይ ብሔራዊ ቡድን ጋር አምስት ለአራት በሆነ ውጤት በማሸነፍ ወደ ፍጻሜ ማለፏ የሚታወስ ነው። ከዛ በተጨማሪ በአንጻሩ ፖርቱጋል ደግሞ እንዲሁም ጀርመን ነው በሜዳዋ ጭምር ሁለት ለአንድ በሆነ ውጤት እንዲሁ አሸንፋ በክሪስቲያኖ ሮናልዶና በ ኮንሴስ አውግቦች ታግዛ ሁለት ለአንድ በሆነ ውጤት አሸንፋ ለፍጻሜ መድረሷን የምናስታውሰው ነው እና የሁለቱ ቡድኖች የፍጻሜ ጨዋታ ነገ ምሽት አራት ሰዓት ሲል የሚጠበቅ ጨዋታ ነው። ነገ ዋንጫውን እኛ እንወስዳለን ብሏል ክሪስቲያኖ ሮናልዶ። ከዛ በተጨማሪ የፖርቱጋል ብሔራዊ ቡድን አምበል የሆነው ክሪስቲያኖ ሮናልዶ ከነገው የኔሽንስ ሊግ የፍጻሜ ጨዋታ በፊት ከጋዜጠኞች ጋር በርከት ያሉ ቃለ ምልልሶችን አድርጓል። ሮናልዶ ሲናገር ነገሮች በጥሩ ሁኔታ እንደሚሄዱና ፖርቱጋል ዋንጫውን ይዛ እንደምትወጣም እርግጠኛ ነኝ ሲል የተናገረው ሮናልዶ አሰልጣኝ ሮቤርቶ ማርቲኔስ በብሔራዊ ቡድኑ ጥሩ የሚባል ስራን እየሰሩ ነው የሚል እምነት አለኝም ሲልም ነው ሮናልዶ የተናገረው። ጨዋታው ከባድ እንደሚሆን እናውቃለን። ስፔን በራስ መተማመን አላቸው። ነገር ግን እኛም ጥሩ ተጫዋቾች ያሉን በጥሩ አስተሳሰብም ወደ ሜዳ እንገባለን ሲል ነው ክሪስቲያኖ ሮናልዶ የተናገረው። በስፔን በኩል ላሚን ያማል ጥሩ ስራን እየሰራ ነው። አቅሙን በጥሩ ሁኔታ ይጠቀማል። እሱ ላይ ብዙ ጫናዎችን አታደርጉበት። በጤነኛ መንገድ እንግዲህ እንዲያድግ እንፍቀድለት። የእሱ ችሎታ እንግዲህ እሱ ችሎታ እጥረት የለበትም። በጣም ጎበዝ ተጫዋች ነው። ነገር ግን እንዲያድግ ግን ጫና አተፍጠሩበት የሚል አይነት ሀሳብን ሰጥተዋል። የባሎን ዶር አሸናፊ መሆን ያለበት የአውሮፓ ቻምፒየንስ ሊግ ዋንጫን ያሸነፈው ነው፣ እና ይሄ እንግዲህ ሽልማት ክብሩን እያጣ ነው የሚል አይነት ሀሳብን ጭምር ነው እንዲሁ የሰጠው። የባሎን ዶር አሸናፊ ማን ይሆናል ተብሎ ጥያቄ ቀርቦለት ነበር። ሮናልዶ አንድ ተጫዋች ብቻ መጥቀስ በጣም ከባድ ነው። ኦስማን ዴምቤሌ፣ ላሚን ያማል፣ ኬሊያን እምባፔ እንዲሁ ደግሞ ፖርቱጋላዊው ቪተኒሃ ጥሩ የውድድር አመትን አሳልፈዋልና እነዚህ ሁሉ ተፎካካሪዎች እንደሚሆኑ አስባለሁ ብለዋል ሮናልዶ። ክሪስቲያኖ ሮናልዶ ከእግር ኳስ ዓለም ራሱን ስለ ማግለልም እንዲሁ ተጠይቆ ነበር። የእኔ ሜንታሊቲ በቀን እንግዲህ ህይወቴን መኖር ነው። ብዙ ኳስ የመጫወት አመታት እንደሌለኝ ያውቃለሁ፣ ነገር ግን አሁን ላይ በዚህ እየተደሰትኩኝ እንደሆነም አምናለሁ ሲልም ጭምር የተናገረው። እስካሁን መች ከእግር ኳስ ዓለም ራሴን እንደማገል አልወሰንኩም። አሁን ላይ እዚህ በመሆኔ በጣም ደስተኛ ነኝ። ይህ ደስታ ደግሞ እስከማእስጌ ይህንን ደስታ ደግሞ እስከማጣው ድረስም ኳስ መጫወቴን ይቀጥላለሁ ሲልም ጭምር ነው ሮናልዶ የተናገረው። የነገው የፍጻሜ ተፋላሚዎች ፖርቱጋልና ስፔን ናቸው። በአሊያንዝ አሬና ስቴዲየም ነገ ምሽት አራት ሰዓት ሲል የሚጀምረው የኔሽንስ ሊግ የፍጻሜ ጨዋታ ፖርቱጋልን ከስፔን ጋር ያገናኛል። የ2019 የኔሽንስ ሊግ አሸናፊዋ ፖርቱጋል በግማሽ ፍጻሜው ጀርመንን በማሸነፍ ለፍጻሜ ፍልሚያ በቅታለች። የግማሽ ፍጻሜው ጨዋታ በፖርቱጋል ብሔራዊ ቡድን ቴሌቪዥን ብቻ ከ4 ሚሊዮን በላይ ሰዎች ተመልክተውታል። ይህም በ2025 በሀገሪቱ በርካቶች ያዩት ጨዋታ ሆኖን የተመዘገበው ይህ ጨዋታ ፖርቱጋል በአምስት ጊዜ ባለ ባሎንዶር አሸናፊው ክሪስቲያኖ ሮናልዶና በኮንሴሳው ግቦች ታግዘ ጀርመንን ሁለት ለአንድ በሆነ ውጤት ያሸነፈችበት ነው። በዚህም የፖርቱጋል ብሔራዊ ቡድን ከፍተኛ ግብ አስቆጣሪው ሮናልዶ ለሀገሩ ያስቆጠረውን የጎል ብዛትም 137 በእግር ኳስ ሂወቱ ደግሞ ያስቆጠራቸውን ግቦች ብዛት ደግሞ 937 ያደረሰበት እንደነበር የምናስታውሰው ነው። እንዲሁም በኔሽንስ ሊግ ባደረጋቸው ስምንት ጨዋታዎች ደግሞ ሰባት ግቦችን አስቆጥሮ አንድ አመቻችቶ ማቀበል የቻለበትንም አጋጣሚ ነው የተመለከት ነው። ስፔን በበኩሏ በግማሽ ፍጻሜው ፈረንሳይን አምስት ለአራት እንግዲህ የረታች ሲሆን ሲሆን ለፍጻሜ የደረሰችም ሲሆን በ2023 የኔሽንስ ሊግ ዋንጫን ማሳካቷ የሚታወስ ነው። ስፔናዊ ወጣት ላሚን የማል በውድድር አመቱ በባርሴሎና ሲያስመለክተን የነበረውን ድንቅ ብቃትም በኔሽንስ ሊግ ጨዋታም ደግሞታል። ያማል ሀገሩ ወደ ፍጻሜ ስታልፍም በጨዋታው ልዩነት በመፍጠርም ጭምር ኮኮብ ተብሎ መመረጥ የሚቻለው ተጫዋች እሱ ነው። ሁለት ጎሎቹንም እንዲሁ በጨዋታው ላይ ያስቆጥረዋል። ከጨዋታው በኋላ በሰጡ አስተያየትም ጥሩ ነገር ሜዳ ላይ መናገር መቻል ነው፣ ዋንጫውን ወደ ስፔን እንደምንወስደውም ተስፋ አደርጋለሁ ሲልም ጭምር ነው የተናገረው። በስፔን ብሔራዊ ቡድን በኩል ላሚን ያማል፣ ፔድሪ፣ ጋቪ፣ ኒኮ ዊሊያምስ፣ ፋቢያን ሩይስ ዳኒ ኦሎሞ፣ እነዚህ የሚጠበቁ ተጫዋቾች ናቸው። በፍጻሜው ላይ በደንብ የሚጠበቁ ናቸው። በፖርቱጋል ብሔራዊ ቡድን በኩል ደግሞ አምበሉ ክሪስቲያኖ ሮናልዶን ጨምሮ በመሀል ሜዳ ላይ ያሉት ቪተኒሃም፣ ከዛ በተጨማሪ ኮንሴሳው፣ ብሩኖ ፈርናንዴስ፣ ዣን ኔቬስ በርከት ያሉ ተጫዋቾች በዚህ ጨዋታ ላይ ይጠበቃሉ እና ትልቅ የፍጻሜ ጨዋታ ልንመለከት እንደምንችል በርካቶች ግምቶቻቸውን እያስቀመጡ ይገኛሉ። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሰ የመርሴሳይዱ ክለብ ሊቨርፑል ባለፈው ሳምንት ፍሎሪያን ቨርትስን ለማስፈረም ያቀረቡት 130 ሚሊዮን ዩሮ ውድቅ ሆኖባቸው እንደነበር ነው እየተገለጸ የሚገኘው። ሊቨርፑሎች እንግዲህ ትናንትና ምሽት በድጋሚ የተሻሻለ 134 ሚሊዮን ዩሮ ለዝውውር ሂሳብ ለባየር ሌቨርኩዘን አቅርበዋል። ባየር ለቨርኩዘኖች በበኩላቸው ተጫዋቹን ለመልቀቅ አንድ መቶ ሀምሳ ሚሊዮን ዩሮ የዝውውር ሂሳብ እንደሚፈልጉ ነው የተናገሩት። ይሁን እንጂ ሊቨርፑሎች ባየር ለቨርኩዘን የጠየቀውን አንድ መቶ ሀምሳ ሚሊዮን ዩሮ ለመክፈል ግን ሐሳብ እንደሌላቸው ነው እንግዲህ እየተገለጸ የሚገኘው። ለክለቡ ቅርብ የሆነ የመረጃ ምንጮች እየገለጹ የሚገኙት ሊቨርፑል ፍሎሪያን ቨርትሰን የክለምቱ የመጀመሪያ ኢላማ ያደረጉ ሲሆን ተጫዋቹ ሊቨርፑልን መቀላቀል እንደሚፈልግ ጭምር ነው እያሳወቀ የሚገኘው። ከዚህ ጋር በተያዘ እንግዲህ አሁን ላይ እንግዲህ ሊቨርፑሎች ይህንን ተጫዋች የማስፈረም እድላቸው በጣም ሰፊ እንደሆነ ነው እየተገለጸ የሚገኘው። በተለያዩ የመክፈያ ሜቶዶች ላይ ተጫዋቹን ለማስፈረም ይስማም ይሆናል እንጂ ተጫዋቹ ከሊቨርፑል ጋር የመገናኘቱ እድል በጣም ሰፊ እንደሆነ ዴቪድ ኦርናስቲንን ጨምሮ ትልልቅ የሚባሉ የመረጃ ምንጮች እየገለጹ ይገኛሉ። ሊቨርፑሎች እንግዲህ ፍሎሪያን ቬርትስን በማስፈረም ስድስተኛው ጀርመናዊ ተጫዋች ያደርጉታል ተብሎ ይታሰባል። ፍሎሪያን ቬርትስ ለሊቨርፑል የተጫወተ ስድስተኛው ጀርመናዊ ተጫዋች ይሆናል ተብሎ ይታሰባል። ስለዚህ ይህንን ተጫዋች ለማስፈረም እንግዲህ በትልቁ እየሰሩ ነው፣ መሳካቱም የማይቀር እንደሆነ ነው በርካቶች እያስነበቡ የሚገኙት። ቢልድ እንደተናገረው ከሆነ ሊቨርፑልና ባየር ሌቨርኩዘን በአምስት ዓመታት ኮንትራት ሊስማሙ ተቃርበዋል። ጀርመናዊ ኢንተርናሽናል ተጫዋችም እስከ 18.5 ሚሊዮን ፓውንድም በአመት ገቢ ያገኛል ተብሎ ይጠበቃል። ይህም በሳምንት 355000 ፓውንድ በላይ ደግሞ ተከፋይ ይሆናል ተብሎ እንደሚጠበቅ ነው ቢልድ እየገለጸ የሚገኘው። ተጫዋቹ ሊቨርፑልን እንደሚወድና በሊቨርፑል መጫወት እንደሚፈልግም ገልጸ አድርጎ መናገሩ ጭምር ነው እየተገለጸ የሚገኘው ስለዚህ የዚህ ተጫዋች ቀጣይ ማረፊያ ሊቨርፑል ስለመሆኑ በርካቶች ሀሳቦቻቸውን እየገለጹ ይገኛሉ። እርግጥም እንደሆነ ጭምር ነው እየተገለጸ የሚገኘው ስለዚህ በቀጣይ ይህንን ተጫዋች ማስፈረማቸው አይቀሬ ነው። ሌላኛው ከሊቨርፑል ጋር የሚነሳው ጉዳይ የፍሬድሪኮ ኪያዛ ጉዳይ ነው። ይህ ሲዝን አልቋል ብሏል። ፍሬድሪኮ ኪያዛ ጥሩን ውሳኔ ለማድረግ በቅርቡ ከ እንግዲህ ከፋሊ ራማዳኒ ጋር፣ ከወኪሌና ከቤተሰቤ ጋር ተቀምጫለው በሊቨርፑል ለመቆየትም በጣም ችግር የለብኝም። በአንፊልድ ቆይታ የመጀመሪያ ላይ ብዙ ፈተናዎች አጋጥመውኛል፣ ቡድኑን ከተቀላቀልኩኝ ብዙም ሳልቆይ ከጨዋታው ያገለሉኝ ጉዳቶችን ጨምሮ። በዚህ ቃለ መጠይቅ ላይ ፍሬድሪኮ ኪያዛ የፕሪሚየር ሊጉ ከፍተኛ ግባ አስቆጣሪ ከሆነው ከሞሐመድ ሳላ ጋርም በአንድ ቡድን የቋሚ አስተላለፍ ውስጥ ለመሆን መወዳደርም ያለውን ችግር ይጠቅሳል። ሆዲ ጋክፖ በጀረሚ ፍሬም ፖንግ መምጣት ላይ ሀሳቡን ሰጥቷል። ለኛ የጀረሚ ፍሬም ፖንግ መምጣት በጣም ጥሩ ነው በፍጥነትና በጥራቱ፣ ነገር ግን እሱ የመጣበት ምክንያት ትሬንት አሌክዛንደር አርኖልድ ከኛ ጋር ስለሌለ ነው ሲልም ነው ኮዲ የተናገረው። ሊቨርፑል የስፖርቲንግ ሊዝበኑን የመሃል ተከላካይ የሆነው ኦስማን ዲያማ ዴንም በቅርበት ከሚከታተሉት ክለቦች አንደኛው ሆኗል። ስፖርቲንግ ሊዝበን ወደ 60 ሚሊዮን ዩሮ በሚጠጋ ክፍያ ብቻ ድርድር ይጀምራል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። ብሪያን ምቤሞ ፈልገው ያጡት ኒውካስል ዩናይትዶች የካሪንግተንን ምሩቅ አንቶኒ ኤላንጋን ለማስፈረም ኖቲንግሃምን አነጋግረዋል። አንቶኒ ኤላንጋም እንግዲህ ማንቸስተር ዩናይትድን ሲለቅ በክረምቱ ላይ ከወደፊት ሽያጭም ሀያ በመቶ የማግኘት መብት የሚል አንቀጽ አለው ማንቸስተር ዩናይትድ። ስለዚህ ኖቲንጋም ፎረስት ሀምሳ ሚሊየን ፓውንድ የሚጠይቁ ሲሆን እስከ አርባ አምስት ሚሊየን ፓውንድ በቂ ሊሆን እንደሚችል ነው የሚነገረው። በዚህም ገንዘብ ደግሞ የብሪያኒም ቤሞ ቦነሶችን መክፈል ቢችሉ አማካይ ቦታ ላይም ደግሞ ሌሎች ተጫዋቾችን ለማስፈረም በጀቱን ይጠቀሙበታል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ብሪያኒም ቤሞ ከማንቸስተር ዩናይትድ ጋር አሁን ላይ ሙሉ በሙሉ እንግዲህ ከስምምነት ደርሷል። ለሁለቱም ክለቦች ዝውውሩን ለማጠናቀቅም ከፍተኛ ጥረት እያደረጉ ነው የሚገኙት። ዩናይትዶች ዝውውሩን በተቻለ ፍጥነት ለማጠናቀቅም እየሰሩ እንደሆነ ነው ፋብሪዚዮ ሮማኖ መረጃውን እያጋራ የሚገኘው ነው። ብሪያን ምቤሞ ወደ ማንቸስተር ዩናይትድ ማቅናት ይፈልጋል። መለያውንም እንግዲህ አጥልቆ በኦልድ ትራፎርድ መጫወት እንደሚፈልግ ነው የሚነገረው። ከአርሰናል፣ ከኒውካስል እና ከተለያዩ ክለቦችም የዝውውር ጥያቄ ቢቀርብለትም እርሱ ግን ማንቸስተር ዩናይትድን መምረጡ ነው እየተነገረ የሚገኘው። ከማንቸስተር ዩናይትድ ጋርም ስምምነት እንዳለው ይነገራል። ቀጣዩ የማንቸስተር ዩናይትድ የዝውውር ጥያቄ ብሬንፋርድ ከተጫዋቹ ማግኘት ከሚፈልገው ጋር በእጅጉ የተቀራረበ እንደሆነ ጭምር ነው እየተገለጸ የሚገኘው። ከ60 እስከ 65 ሚሊዮን ፓውንድ የሚደርስ የዝውውር ጥያቄ ለብሬንፈርዶች በቂ ይሆናል የሚለው ጉዳይ ላይ እንግዲህ ክርክሮችን እያደረጉ እንዳለ ነው። ፋብሪት ሲሮማ ነው መረጃውን ያጋራው። ሌላኛው የቪክተር ዮከርሽ ጉዳይ ነው፣ አሁን በማንቸስተር ዩናይትድ ቤት እየተነሳ የሚገኘው ቪክተር ዮከርሽ። ማንቸስተር ዩናይትድ እንግዲህ ለዩሮፓ ሊጉ ፍጻሜ ከመድረሱ በፊት ራሱ ከማንቸስተር ዩናይትድ ጋር ለመስማማት ቅርብ ነበር የሚል መረጃ ደግሞ ፋብሪሲዮ ሮማኖ አውጥቷል። አሁን ላይ እንግዲህ ተጫዋቹ የአውሮፓ ቻምፒየንስ ሊግ የማይሳተፍ ክለብ መቀላቀል አልፈልግም የሚል አይነት ሀሳብን ሰጥቷል የሚሉ ነገሮች ከዚህ በፊት ሲወጣ እንደነበር የምናስታውሰው ነው። ከዛ በተጨማሪ አሰልጣኝ ሩበን አሞሪምም ጭምር ቻምፒየንስ ሊግ ብቻ ለመሳተፍ ወደኛ ክለብ መምጣት የሚፈልግ ተጫዋች መቀላቀል አይችልም የሚል አይነት ሀሳብም እንዲሁ ሲናገሩ እንደነበር እናስታውሳለን። ነገር ግን አሁን ላይ ተጫዋቹ ወደ ማንቸስተር ናትን ሊመጣ የሚችልበት እድል ሰፊ እንደሆነ እየተገለጸ ነው። ሆኖም ግን አሁንም የተለያዩ አማራጮችን ማጤን የሚችል ሲሆን የእርሱ ፍላጎት ቻምፒየንስ ሊጉን ብቻ ያማከለ ወይ ሌሎች ነገሮችን መሰረት ያደረገም አይደለም። ዩናይትድ ሽያጮችን በፍጥነት የሚያከናውን ከሆነ ቪክተር ዮከርሽን የማስፈርም እድል ይኑሯል ተብሎ እንደሚታሰብ ነው። ፋብሪሲዮ ሮማኖ ነው መረጃውን እያጋራም የሚገኘው። ሰር ጄም ራትክሊፍ በማንቸስተር ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት እስካሁን ድረስ እንግዲህ እያደረጉ በሚገኙት እንቅስቃሴ አመርቂ ነው ብለው ያምናሉ። ሰር ጄም ራትክሊፍ ክለቡ እየሄደበት የሚገኘው መንገድ እጅጉን በተጠና እንግዲህ መንገድ እንደሆነ ጭምር ነው እያሰቡ የሚገኙት። በቀጣይ አዲስ ወደ ማንቸስተር ዩናይትድ ከሚመጡ ተጫዋቾች በተጨማሪም ክለቡን ሊለቁ የሚገባቸው ተጫዋቾችም በቶሎ ሽያጫቸው እንዲጠናቀቅም ለስፖርቲንግ ዳይሬክተሩ ጄሰን ዌልኮክስም ማሳሰቢያ መስጠታቸው ጭምር ነው እየተነገረ የሚገኘው ና ዩናይትድ ቪክተር የወከርሽን ለማስፈረም 60 ሚሊየን ፓውንድ ለማቅረብ ዝግጁ እንደሆኑ ጭምር ተነግሯል። ከቼንድ ኦፍ ሳይድ ይህንን አጋርቷል። ከኢምቤሞ ዝውውር ደግሞ መጠናቀቅ በኋላ ቀጥታ ወደ ቪክተር የወከርሽ ዝውውር እንደሚያመሩ ጭምር ነው እየተገለጸ የሚገኘው። ሌላኛው ማታያስ ደሊትን እየተመለከተ ጉዳይ ነው። ማታያስ ደሊት ስለ ሶስት የመሀል ተከላካዮች አጫወት እንግዲህ ይናገራል። በህይወቴ በእንደዚህ አይነት የአጫወት ስርዓት በቋሚነት የሚጫወት አሰልጣኝ ሲኖረኝ ለመጀመሪያ ጊዜ ነው። እኔ እንደማስበው በዚህ የአጫወት ስርዓት ውስጥም ብዙ በተጫወትክ ቁጥር የበለጠ ትለምደባለ። እኔ በዚህ ስርዓት ውስጥም በችሎታ ብዙ እያደግኩኝ እንደሆን ይሰማኛል። ስለዚህም በአጫወቱ በጣም ደስተኛ ነኝ ሲልም ጭምር ነው የተናገረው ማታያስ ደሊት አርሰናልን የተመለከቱ ጉዳዮች ደግሞ እናንሰ ጃኮቭ ክቬር ይናገራል። አንድ እምመክረው ነገር ቢኖር በማህበራዊ ሚዲያ ላይ በሚጻፈው ነገር አትረበሹም። እኔ ለአርሰናል 100 ፐርሰንት አቅሜን አውጥቼ እጫወታለሁ። ቋሚ 11 ውስጥ ባልገባም ችግር የለውም። እድል ከተሰጠኝ ግን ለመጫወት ዝግጁ ነኝ ሲልም ጭምር ነው የተናገረው እንግዲህ ጃኮቭ ክቬር። አሁን ላይ ከክለቡ ይለቃል የሚሉ ጉዳዮች በደንብ ሲሰሙ እንደነበረ እናስታውሳለን። ነገር ግን ተጫዋቹ ሊቆይ የሚችልበት እድል ሰፊ እንደሆነ ነው እየተገለጸ የሚገኘው በርካቶች ይህንን ጉዳይ እያነሱም ይገኛሉ። ተጫዋቹ ሊቆይ የሚችልበት እድል ካለ እንግዲህ ተፎካክሮ ሊጫወት እንደሚፈልግ ነው የተናገረው። በጣሊያን የሚገኙ ሶስት ያክል ክለቦች ግን ጃኮቭ ክቬረን፣ ፖላንዳዊውን ተከላካይ ለማስፈረም ሙከራዎችን እያደረጉ ነው። የአርሰናል አንዳንድ ደጋፊዎች በተለያዩ ማህበራዊ ሚዲያዎች ላይ የወጡ የተለያዩ ሀሳቦቻቸውን እየሰጡ ይገኛሉ። ከእነዚህ መካከል አንደኛው አርሰናል ቤንጃሚን ሼስኮን ሮድሪጎንም ቢያስፈርም እንኳን ሌሎች ቡድኖች እያደረጉ ካሉት ዝውውር አንጻር በጣም ትንሽ ነው ብሎ ያምናል አሸናፊው ሊቨርፑልን ከተመለከተን ጀረሚ ፍሪምፖንግን ሚሎስ ኬርኬዝንና ፍሎሪያን ቬርትስን ጨርሶ ሌላኛ ሁነኛ አጥቂ እያፈላለገ ነው የሚገኘው ሲቲ አሁን ላይ ራይንደርስን ቸርኪንን እንግዲህ እነዚህን ዝውውሮች እያጠናቀቀ ይገኛል ና ሌሎች ተጫዋቾችን ለማምጣትም ሙከራዎችን እያደረገ እንደሚገኝ ጭምር ነው ዘገባዎች እያሳዩ የሚገኙት። ሌላኛው መጥፎ ሲዝን ያሳለፈው ማንቸስተር የትን እንኳን ያለ ቻምፒዮንስ ሊግ ተሳትፎ ማቲያስ ኩኛህን፣ ብሪያኒን ቤሞን አጠናቀው ቪክተር ዮከርሽን ሊያስፈረም እንደሚችል ጭምር እየተገለጸ ነው የሚገኘው። ቼልሲም እንዲሁ በርከታ ያሉ ተጫዋቾችን ማስፈረሙ አይቀሬ እንደሆነ እየተገለጸ የሚገኘው ነገር ግን አሁንም እንግዲህ መጫወት አሁንም እንግዲህ አርሰናሎች በዝውውር ጉዳዩ ላይ ትልቅ ተጫዋቾችን ማስፈረም ይጠበቅባቸዋል እና ሮድሪጎና ቤንጃሚን ሸስኮ ስማቸው በደንብ እየተነሳ ቢገኝም እነዚህን ተጫዋቾች ካስፈረመ በኋላ ራሱ በርከት ያሉ ተጫዋቾችን በድጋሚ ማስፈረም እንዳለበት ነው እየተገለጸ የሚገኘው። በአካል ብቃት ችግር ምክንያት ቡካዮ ሳካ አንድ ወራን ከሚገጥመው የእንግሊዝ ብሔራዊ ቡድን ስብስብ ውጭ እንደተደረገ እየተገለጸ ይገኛል። ሌላኛው በማጥቃት ሚና እንግዲህ በኩል ብዙ ተጫዋቾች እየተፈለጉ ይገኛሉ። በአርሰናል ቤት የተለያዩ ተጫዋቾች እንግዲህ መረጃን እየተመለከትን እንገኛለን። ራፋኤል ሊያውን እየተመለከቱ እንዳለ ሰምተናል። ሮድሪጎ ጓይሽ በዚህ ዝርዝር ውስጥ አለ። ኒኮ ዊሊያምስ ከድሮ ጀምሮ ስሙ ሲነሳ የነበረ ተጫዋች ነው። አሁንም በዚህ ዝውውር መስኮት ስሙ ይቀጥላል። ሊሮይሳኔ ሳኔ አንቷን ሴሜኖን የተመለከቱ መረጃዎችም አሁን ላይ በአርሰናል ዝርዝር ውስጥ እንዳሉ የሚያሳዩ ናቸው። ሌላኛው መሐመድ ኩዱስም በዝርዝሩ መሀል እየገባ ተጫዋች እንደሆነ የዌስት ሃም የዜና ምንጮች ይገልጻሉ። ና አርሰናል የትኛውን ተጫዋች ያስፈረማል የሚለው ጉዳይ እስካሁን ምንም እልባት ያገኘ ጉዳይ አይደለም። አርሰናል ከዘጠኝ ቁጥር አጥቂ በተጨማሪ ደግሞ አንድ ጥራት ያለው የግራ መስመር አጥቂ ማስፈረም ይፈልጋል። በተጨማሪም ለቡካዮ ሳካ ተጠባባቂ ማስፈረም የሚፈልጉ ሲሆን ብሪያን ኢምቤሞ እቅዳቸው ውስጥ የነበረ ተጫዋች ነው። ነገር ግን አሁን ላይ ወደ ማንቸስተር ዩናይትድ ለማምራት ተቃርቧል። የኬራን ቴርኒ መልቀቅ ና የ ኦሌግዛንደር ዚንቼንኮ በክለቡ የመቆየት ነገር አጠራጣሪ በመሆኑ አንድ የግራ ተመላላሽን ማስፈረም በትልቁ የሚፈልጉት ቦታ እንደሆነ እየተገለጸ ነው የሚገኘው። ጆርጂኒዮ አዲስ ክለብ ተቀላቅሏል። በዚህ ክረምት ከአርሰናል ጋር የተለያየው ጣሊያናዊው የመሃል ሜዳ ተጫዋች ሆነው ጆርጂኒዮ አዲስ ክለብ ተቀላቅሏል። ጆርጂኒዮ በአርሰናል ሙሉ እንግዲህ ውሉ ማብቃቱን ተከትሎ የብራዚሉን ክለብ ፍላሚንጎን በነፃ ዝውውር መቀላቀሉ በይፋ ተገልጿል። የ33 ዓመቱ ጆርጂኒዮ በቀጣይ ከፍላሚንጎ ጋርም በዓለም ክለቦች ዋንጫ ውድድር ላይ የሚሳተፍ ይሆናል ብሎናል። በመረጃው ማንቸስተር ሲቲን እንመልከት። ጃክ ግሪሊሽ ካልተጫወተ በዓለም ዋንጫ አይጠራም ብለዋል ቶማስ ቱሄል። የእንግሊዝ ብሔራዊ ቡና አሰልጣኝ የሆነው ቶማስ ቱሄል ጃክ ግሪሊሽ በአለም ዋንጫ ለሶስቱ አናብስት ለመጫወት በቋሚነት መጫወት እንደሚያስፈልገው ነው የተናገረው። በማንቸስተር ሲቲ ያልተሳካ የውድድር አመትን ያሳለፈው ጃክ ግሪሊሽ አሁን ላይ በክለቡ ያለው የወደፊት ቆይታ አልተረጋገጠም። ለእንግሊዝ 39 ጊዜ የተሰለፉ የተጫወተው ጃክ ግሪሊሽ ከጥቅምት ወር ወዲህ ጥሪ አልቀረበለትም። አሰልጣኙ ጃክ ግሪሊሽ በቀጣይ የዓለም ዋንጫ ለመጠራት በሚደረገው ፉክክርም መሳተፍ ከፈለገም ወጥ የጨዋታ ጊዜ እንደሚያስፈልገው ገልጸውለታል። አሰልጣኙ አክለውም በቀጣይ ማንቸስተር ሲቲን ከለቀቀም መጫወት ወደሚችልበት ተፎካካሪ የሆነ የአውሮፓ ክለብም እንዲያመራ መክረውታል። ጃክ ግሪሊሽ ያለውን ስብዕናና ተሰጥኦ እወደዋለሁ። ሜዳ ላይም ትልቅ ጫናዎችን መቋቋም የሚችል ልዩ ተጫዋች ነው። ነገር ግን የጨዋታ ሰዓት ያስፈልገዋል ሲሉ ነው አሰልጣኙ የተናገሩት። የራያን ቸርኪ ዝውውር ዛሬ ወይም ነገ ከስምምነት እንደሚደርሱ ፋብሪሲዮ ሮማኖ ይፋ አድርጓል። ማንቸስተር ሲቲ ከቸርኪ ዝውውር በኋላ ወደ ሞርጋን ጌብስ ዋይት ሳይሆን ፊቱን የሚያዞረው አዲስ ቀኝ ተመላላሽ ተከላካይም ለማስፈረም ነው ሲል ፋብሪሲዮ ሮማኖ እየተናገረ ይገኛል። ኬሊያን ምባፔ ስለ ሪያን ቸርኪ ተጠይቆም ሲናገር ሪያን ቸርኪ ግልጽ ነው፣ ትልቅ ችሎታ አለው። ከዛ በተጨማሪ እንግዲህ የሚሰራቸውን ስራዎች አይታችሁ መገመት ትችላላችሁ። በጣም ድንቅ ተጫዋች እንደሆነ ሲል ነው ኬሊያን ምባፔ የመሰከረለት። ሪያል ማድሪድን ደግሞ እንመልከት። ፍራንኮ ማስታንቱኖ በዓለም ክለቦች ዋንጫ ውድድር ላይ ለሪያል ማድሪድ እንደሚጫወት ተረጋግጧል። ከዚህ በተጨማሪም ሪያል ማድሪድ ተጫዋቹ 18 ዓመት ሳይሞላው በፊት በውድድሩ ላይ የሚጫወትበትን መንገድ አግኝቷል የሚል መረጃ ነው ማርክ የገለጸው። ሪያል ማድሪድ እንግዲህ ፍራንኮ ማስታንቱኖን 18 ዓመት ሳይሞላው ማስመዝገብ የሚችልበት መንገድን አግኝቷል። ምክንያቱም የጣሊያን ወይንም ደግሞ የፈረንሳይ ፓስፖርት ያለው አንድ አርጀንቲናዊ ተጫዋች በተቀመጠለት ቅድመ ሁኔታ ተመርኩዞ መመዝገብ የሚችል ሲሆን ሪያል ማድሪድም ይህንን እድል በመጠቀም ወዲያውኑ ተጫዋቹን ማስመዝገብ ይችላል። እንደሚታወቀው ፍራንኮ ማስታንቱኖ ከሀገሩ በተጨማሪ የጣሊያን ፓስፖርት ማግኘቱ የሚታወቅ ነው። ፍራንኮ ማስታንቱኖ በሚቀጥለው ሳምንት የሕክምና ምርመራውን ካከናወነ በኋላ አዲሱ የሪያል ማድሪድ ተጫዋች ይሆናል ተብሎ ነው የሚጠበቀው። ሪያል ማድሪድ በ2023/4 የውድድር ዘመን እንደ ሆሴሉ ማቶ በወሳኝ ሰዓት ከተቀያሪነት በመነሳት በድንቅ አጨራረስ ጎሎችን በማስቆጠር የሚታደግ አይነት ተጫዋች በአሁኑ ሰዓት በእንግዲህ በገበያው ላይ ፈልጎ እየመለመለ እንደሆነ ነው ዘገባው እያሰፈረ የሚገኘው። የ33 ዓመቱ ክሮኤሽያዊው የኦሶስና አጥቂም አንቶ አንቴን ቦሚደር ደግሞ መመልከቱ ነው እየተገለጸ የሚገኘው ይህ እንግድ ይታ ብዙዎች የማድሪድ ደጋፊዎችን እያስደሰተ ሆኗል። ይህም እንደ ምክንያትነት የተጠቀሰው ብዙ የሪያል ማድሪድ ደጋፊዎች አንቴ ቡዲሚር በላሊጋው ሲጫወት ያውቁታልና በአስደናቂ አየር ላይ አንድ ለአንድ ግንኙነትም በጣም ጎበዝ ተጫዋች እንደሆነ፣ በአስደማሚ የግብ አጨራረሶቹ በገራሚ የግንባር ኳሶች የሚታወቅ ድንቅ ጎል አስቆጣሪ ነው። አንዳንድ ጊዜያት ክሮስ እንግዲህ ተደርገው ከሚሻሙ ከማዕዘን ምት ከሚሻገሩ ኳሶች እንዲሁም ከቆሙ ኳሶች ከሚሻገሩ ኳሶች በግንባር በድንቅ ሁኔታ ያስቆጥራል። በግንባር የሚያስቆጥራቸው ኳሶች ደግሞ በትክክለኛ ቦታ ላይ እንዲሁም ደግሞ ሰዓት መሆናቸው ተጫዋቹ በይበልጥ አስገራሚ ያደርገውታል። ቡዲመር በኦሳሱና ቤት ባደረጋቸው አንድ መቶ ስልሳ ሶስት ጨዋታዎች ስልሳ ሶስት ግቦችን ማስቆጠርና ሰባት ኳሶችን ደግሞ አመቻችቶ ማቀበል ችሏል። አብዛኞቹ ያስቆጠራቸው ግቦች ከቆሙ ኳሶች እየተሻገሩለት ኳሶች ናቸው። በግንባር በድንቅ ሁኔታ በመደባለቅ ይህም በአየር ላይ ኳስ አይበገሬነቱና አልሸንፍ ባይነቱ ደግሞ እንግዲህ በርካቶች መስክረውለታል። እንደ ሌሎች አጥቂዎች እንግዲህ ግብ አስቆጥሮ ሌላ ግብ ለመፈለግም የሚጥር አይነት ተጫዋች አይደለም። እሱ ልዩ የሚያደርገው ነገርም በሆልድ አፕ የሚጫወት ተጫዋች መሆኑ ነው። ያ ማለት ግን ኳስን መረብ ላይ ካስቆጠረ በኋላ ወደኋላ በመመለስ ለተከላካዮችም ድጋፍ ይሰጣል። ይህ መስመር ደግሞ ተጫዋቹና አማካዮቹ እንዲያጠቁ እድልን መስጠትና እንዲቀላቀሉ ደግሞ ይረዳቸዋል። ተጫዋቹ አጫወቱ ልክ እንደ ጠንካራዎቹ ብልሆችና ግል እንግዲህ ተጽዕኖ አሳዳሪዎች ኦሊቬ ዥሩና ኤዲን ሼኮ አይነት ነው። በደህና ሰዓት ተጋጣሚ ቦክሱ ክፍተት የሚያገኝበት ድንቅ ለቤንች የሆነ ቋሚ ተጫዋች ይሆናል ተብሎ ይታሰባል። ለቤንችነት በጣም ጥሩ ተጫዋች እንደሚሆን ይታመናል። በቀኝ በኩል ሲንቀሳቀስም ጥሩ ነገሮችን ያሳያል። እንግዲህ ኳስን ካገኘ በአንድ ንክኪ ኳስን ወደ ግብነት መቀየርም ድንቅ አጨራረሱን ያሳያል። በተለይ በፔናልቲ ቦክስ ውስጥ ጥሩ ተጫዋች መሆኑ ባለፉት ዓመታት አሳይቷል። ቦታ አጠባበቅ፣ ሰዓት አያያዝ ልዩ ያደርጉታል። በሁለቱም እግሮቹ መጫወት ይችላል፣ ነገር ግን በእግራ እግሩ በመጫወትም ይበልጥ ጠንካራ ተጫዋች እንደሆነ ነው የሚነገረው። ከግብ ጠባቂ አንድ ለአንድ ጋር ሲገናኝም የተረጋጋ ተጫዋች ይሆናል። እንዲሁ ደግሞ በ ኮንፊደንስ ማጨራረሱን ያሳምራል። እውነተኛ የቡድን መሪ እንደሆነም ይነገርለታል። ከዛ በተጨማሪ ደግሞ አስተሳሰቡ የላቀ ነው። ሪያል ማድሪድ ምርጫ ትክክል ይመስላል። ሁሉም ነገር ከሆሴሉ ጋር ሙሉ በሙሉ ተመሳሳይ ነው። ሪያል ማድሪድ በቁም ነገር በስምምነቱ የሚያጤንበት ከሆነ እድለኞች ይሆናሉ ተብሎ ይታሰባል። ጥንካሬውን እንግዲህ በርካቶች የሚያወድሱት አይነት ጉዳይ እንደሆነ ይነገራል። ለካውንተር አታክ የሚሆን እንግዲህ ኳስ አስቆጣሪ እንደሆነ እንግዲህ እንዳልሆነ ይነገራል። ለእሱ ሁኔታዎች ኤምባፔን መጠቀም ሁነኛው አማራጭ ነው። እንደ ኤምባፔ ጥበቦችም ሆነ ድሪብሎችን የማድረግ ችሎታ የለውም። ለፈጣን ሽግግሮች ደግሞ ከመቺም የሆነ አጥቂ አይደለም። ብቻ ግን ኤምባፔ የሌለው ቡዲ መር እንዳለው ነው የሚነገረው። ቡዲ መር የሌለው ደግሞ ኤምባፔ አለው። የጭንቅላት ኳሶችን በማስቆጠር ከትሬንት አሌክዛንደር አርኖልድ፣ ዳኒ ካርቫሃል፣ ቪኒሲዮስ ጁኒየር፣ ኬሊያን ኤምባፔ መሰል ተጫዋቾች ክሮስ ሲደረግ ወደ ግብነት የመቀየር ችሎታ አለው። በሊንካፕም ከአማኪያዎቹ ጁድ ቤሊንግሃምና ፌዴሪኮ ቫልቬርደ ጋር የመጫወትን ማቀመ አለው። ከሜዳ ውጭ ደግሞ ጨዋታዎችንና ተጫዋቾችን ረፍት ለመስጠትም በእነሱ እንግዲህ ማስገባት የሚቻልበት አጋጣሚ አለ። አንቴ ቦሚደር በ2024/25 በስፓኒሽ ላሊጋ ውድድር ዘመን 38 ጨዋታዎችን ለኦሳሱና ማድረግ ሲችል 21 ግቦችን አስቆጠሩ፣ አራት አሲስቶችን ደግሞ ማድረግ የቻለ ተጫዋች ነው። በቤሽክታሽ ና በቫሌንሲያ መሰል ክለቦችም የሚፈለግ ተጫዋች እንደሆነ ነው እየተገለጸ የሚገኘው። ቤኔፊካ ጃኦ ፌሊክስን ለማስፈረምና በክለቦች የዓለም ዋንጫ ለማጫወትም ማክሰኞ ከመድረሱ በፊት ለማስመዝገብ እየገፋፋ ነው። ቼልሲ ቋሚ ዝውረን ብቻ ነው የሚፈልገው። ቤኔፊካ ለፖርቱጋላዊው ዓለም አቀፍ ተጫዋች 25 ሚሊዮን ይሮ ለመስጠትም ፍቃደኛ ነው። ድርድሩ አሁንም እንደቀጠለ እንደሆነ ነው ኤቦላ የተባለ የመረጃ ምንጭ የገለጸው። ዳቪድ አንቸሎቲ ብራዚልን ተቀላቅሏል። አሰልጣኝ ካርሎ አንቸሎቲ ልጃቸው ዳቪድ አንቸሎቲን በብራዚል ብሔራዊ ቡድን የአሰልጣኝ ቡድናቸውም ተቀላቅሏል። የ35 ዓመቱ አሰልጣኝ ዳቪድ አንቸሎቲም እንግዲህ ሬንጀርስን ጨምሮ ሌሎች ክለቦች በኃላፊነት ሊሾሙት ፍላጎት እንደነበራቸውን የተገለጸው አሰልጣኝ ካርሎ አንቸሎቲ ከቀናት በፊት የብራዚል የመጀመሪያ ጨዋታቸውን መርተው በአቻ ውጤት ማጠናቀቃቸው የሚታወስ ነው። ዳቪድ አንቸሎቲ ከ2011 ጀምሮ ከአባቱ ጋር የሰራ ሲሆን ባለፉት ዓመታት ሪያል ማድሪድ ሁለተኛ የላሊጋና ሁለተኛ የቻምፒየንስ ሊግ ዋንጫን ሲያሳካም ጉልህ ሚና እንደነበረው ነው የተገለጸው። ጄሰን ካንዲ ቶተንሃም ሁሉንም ነገር ሞክረዋል። ከሞሪኒዮስ፣ ከአንቶኒዮ ኮንቴስ፣ ከፖቼቲኖ ና ፖስት ኮግሉም ስፐርስ የተለያዩ አሰልጣኞችን ሞክረዋል። ነገር ግን አሁንም ከዋንጫ ሩቅ ናቸው። ተለዋዋጭ ታክቲክ፣ እንግዲህ ካንዲ እንዳለው ከሆነ ፕሪምየር ሊግ ውስጥ ተለዋዋጭ አስተላለፍ ወይም ደሞ አጫወት ያስፈልጋል። የተጫዋቾች አቅም ኩሊሴቪስኪ ና ሶን ሂዩንግሚን ተሰጧላቸው። ነገር ግን የጉዳት ብዛት ችግር ውስጥ ከጥቷቸዋል። ዋንጫ ደጋፊዎች የፕሪምየር ሊግን ና የቻምፒየንስ ሊግን ዋንጫ ይፈልጋሉ ሲልምን የተናገረው ቶማስ ፍራንክ የብሬንትፈርድ አሰልጣኝ ተለዋዋጭ ና ለቶትናም ሆትስፐርስም ተጫዋቾች ተስማሚ አሰልጣኝ ይመስለኛል ሲል ይናገራል። ሲሞነ ኢንዛጊ የኢንተር ሚላን አስደናቂ አሰልጣኝ ነበር፣ ነገር ግን እሱን ወደ ቶትናም መምጣቱ ከባድ ነው። ምክንያቱ አሁን በቅርቡ ነው ለአልሂላል የፈረመው። ሪያን ሜሰንም ሲናገር የክለቡ የቶትናም ልጅ፣ ነገር ግን ልምድ ያንሰዋል ሲልም ነው። እንዲሁም ስለ ሪያን ሜሰንም የአሰልጣኝነት ነገር የተናገረው። እንደ ቶትናም ደጋፊዎች ችግሩ አሰልጣኙ ሳይሆን የክለቡ ባለቤት እንደሆነም ያምናሉ። ቶትናም ሆትስፐርስ ተስማሚ አሰልጣኝ የፖስት ኮግሉ ነገርን እንግዲህ አጫውተን ከኮንቴ ተግባራዊ የሚያጣምር መሆን አለበት። ቶማስ ፍራንክ ትክክለኛው ምርጫ ሊሆን እንደሚችል እየተገለጸ ይገኛል። ነገር ግን ፖስት ኮግሉ አሁን ላይ የዩሮፓ ሊግን ዋንጫ ማንሳት ችሏል። ያሰናብቱት ይሆን በርካቶች የሚጠብቁት ጥያቄ ሆኗል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልን እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ሆናል። መልካም ጊዜ፣ መልካም ምሽት እንዲሆንላችሁ ነው በአክብሮት የምመኘው።